በስከ መጨረሻ ብሩክ ያለበት ታወቀ። ዝና እንግዲህ እጅ ከፍንጅ ተይዟል። ሲፈራውና ሲሸሸው የነበረውን እንግዲህ ወንድነቱን ለሴቶች እንጂ ወንዶችን ፊት ለፊት መጋፈጥ የማይችለው ፖሊስ የሚል ስም ሲጠራበት የሚደናገጠው ዝና ባላሰበው ወጥመድ ውስጥ እንግዲህ ገብቷል። እንግዲህ እስከ መጨረሻ እንድትከታተሉኝ። ማህሌት እንግዲህ ብሩክ ያለበትን ቦታ እነግርሃለሁ፣ እባክህ ፍታኝ ስትለው መድብል ደግሞ ቦታውን በትክክል ካልነገርሽኝ፣ ብሩክ በእጄ ካልገባ፣ በፍጹም ከዚህ ቤት አታመልጭም በማለት ማህሌትን ያስጠነቅቃታል። ልትነግሪኝ ከቻልሽ አሁን ተናገሪ፣ ያለዛ ግን ሲጥ ነማደርግሻላት አንተ ብሩክ ያለበትን ቦታ ጠንቅቆ የሚያውቀው እኮ ዝና እንጂ እኔ አይደለሁም። ብሩክን ለምን ትጠይቀኛለ? ለምንድ ነው ሲልቅ የምታደርገኝ? ስትለው ይህማ የማይቀርልሽ ነው። ብሩክ በልጄ የማይገባ ከሆነ እላትም አለሽ እሸኝሻለሁ ሲላት፣ እንግዲህ እሷም እንግዲህ ይሻለኛል፣ ግደሉኝ እናንተ። ቢያንስ ብትገሉኝ ዝና ሐውልቴን ይሰራልኛል። ዝና በፍጹም ቀላል ሰው እንዳይመስላችሁ፣ እናንተ ከፈለጋችሁ ለምን ፊት ለፊት አትጋፈጡትም? እያለች ነበረ ስትናገር የነበረው። እንግዲህ መድብልም ከዚህ በኋላ ብሩክን የማላገኝ ከሆነ አይደለም ማህሌትን፣ ዝናን በነሱ ዙሪያ ያሉትን ሁሉ ጭፍጨፍ አድርጌ ራሳቸውን እነሱን ሳላጠፋ እኔ አልጠፋም እያለ ለመጎሴ እየነገረው ነበረ። መጎሴን ግን አንተ የምትኖርለታለና ጠንቀቅ በለ ሉላ ስትል መጠንቀቅ አለብን። እኔ ግን ለማንም የምኖርለት ሰው የለኝም ከወንድሜ ውጭ እያለ ሲነግረው በርግጥ፣ ምጉሴ ፍርሃተኛ ነው። ፍርሃት ይፈራ፣ ምክንያቱም ሉላ ማገኘት ስለሚፈልግ፣ ሉላ ማጣ ስለሚፈልግ። ሆኖም ግን ሊያሸንፈው የሚችለው በመድብል አማካኝነት እንደሆነ ዝና ስለሚረዳ ነው። ከሱ ጋር የሚለው እንጂ ውስጡ በጣም በፍርሃት እየተሞላ ነበረ እሱ። እንግዲህ ሰላም ሰላም፣ ወደ ተከበራችሁ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቀጣውን ፓርት እንግዲህ ምሳሌን ይዘንላችሁ መጠናል። እስከ መጨረሻ ለመከታተል ሞክሩ። ማህሌት ተንኮሏን እየቀጠለች ነው ያለች። በአሁኑ ሰዓት በመድብል እጅ ሆና ታግታ እየተሰቃየች ቢገኝም ቅድስቴም የሆድሆዷን እየተናገረችና እየተናገረች ና እያፈረጠች እያናደደቻትም ነው ሚገኘው ምሳሌ ደግሞ አንድ ፍሬ ልጅ በመሆኗ እባካችሁ ምንናችሁ ነው ያሰራችኋት? ልቀቋት እያለች ነው። ህፃኖት እንግዲህ የዋህ በመሆኗ አሁንም ደጋግማ ደግማ ቅድስቴ እማዬ፣ ለምንድን ነው እንደዚህ የምታስሯት? ለምን እጅና እግሯ ታስሯል እኮ? ለምን አትፈቷትም? አታሳዝናችሁ እንደ እያለች ቅድስትን ስጠይቃት፣ ምሳሌ ጌ አንቺ ብዙ ስለሷ የማታውቂው ነገር አለ። ሁለተኛ ስታወሪ እንዳልሰማሽ ምክንያቱም ማህሌት እንደምታስቢያት አይደለችም፣ በጣም ክፉና መጥፎ ነች። እና ቅድስቴ ለምሳሌ እየነገረቻት ነበር። ምሳሌ ደግሞ ቅድስቴ ግን እኮ አባቴ ናፍቆኛል። ማህሌት ግን ምን ብታጠፋ ነው እንደዚህ እጅና እግሯን ጠፍራችሁ ያስቀመጧቸው? ደግሞ እኮ አባዬን አፈቀኝ አባዬ ለምቅድስቴ አባዬን የማታሳየኝ ስትደጋግማ ትጠይቃታለች። እሷም እና ባክሽ ችግር የለውም አባትሽ እኮ ነገ በቅርብ ጊዜ ይመጣል መድብል ያለበትን ቦታ ስለሚያውቅ ወስዶ ያሳይሻል። ስለዚህ ምሳሌ ይሄ ሁለተኛ እዛ ክፍል ማህሌት ካለችበት ክፍል በስህተት ራሱ እዛ ክፍል እንዳትገቢ ማህሌት ያለበት ክፍል በትክክል ሄዳለች ስ አርጋ ትገልሻለች። ባለፈውም ልትገልሽ ስቲ ነው ያስጣንሽ መድብል ያስጣንሽ። ስለዚህ እባክሽ ምሳሌ የሚነገርሽን ነገር ለምን አትሰሚም? ስትል እባክሽ እንደዚህ መሆን የለብሽም፣ ተረጋጊ እይ እያለች ቅድስት ምሳሌን ታስረዳት ነበር። ምሳሌም እሺ በቃ ቅድስትዬ፣ አንቺ የምትኝን እሰማለሁ እያለች ነበረ። በስከመጨረሻም አባዬን መቼ ነው የማየው እያለች ጥያቄ ውስጥ ገጋሽ። ችግር የለበትም ይመጣል። መድ ቤል እኮ ነው ስለሚያውቀው ወስዶ ያሳይሻል አለቻት። እሺ ቅድስት፣ እንደዛ ከሆነ አባዬን በተስፋ ጠብቃለሁ አለች። ምክንያቱም አሁን ለብዙ ቀናት አባቷ ጠፍቶባታል። ግን ቢጠፋም ያለበትም ሁኔታ የተናገረችው ማህሌት አሁን እንደታገተች ማህሌት በትክክል በብሩክ በእጄ እስከሚገባ በፍጹም እዚህ ቤት ውስጥ አትወጪም በሚል ማስጠንቀቂያ፣ ወይም ሬሳሽ ነው የሚወጣው በማለት መድብል እያስፈራራት እያሰቃያት ይገኛል። ከዛም የመታት ሁሉ ነገር እያደረገባት ይገኛል። ምክንያቱም ክፉ የሚሰራ ሰው መጨረሻው ይሄን ነው የሚያገኘው። ስራዎቿ መልካም ቢሆን ኑሮ እንደዚህ ስቃዋ አይበዛባትም ነበር የሚያስብል ነው። ነገር ግን አንዳንድ ጊዜ ያላሰበችው መንገድ ላይ እየሄደባት ገጥሞታል ማለት ነው። ብዙዎቻችን ያላሰበው ነገር እንደሚገጥመን አሁን ማህሌት ላይ አገኛለሁ። ብላ ያለችው ነገር በስከ መጨረሻ ራሷ ተበልታለች ማለት ነው። እባክህ መድበል በፈጠረህ እባክህ ከዚህ ቤት አውጣኝ። በቃኝ ከዚህ በኋላ ከአቅሜ ሆኖ ሰለቸኝ በማለት ብሩክ ያለበትን ቦታ ጠቁመ ነበር። ግን እኔ ምን ላድርግ ስልኩንም ምስጢርም ኔ የምሰማው ያለው ከዝና ነው። ዝና ላይ ነው ሁሉ ነገር ያለው፣ ያለውን ሁሉ ኔ ነገር ያለውኝ። ስለዚህ ያለበትን ቦታ እሱን እንደምን አጠይቀውም። ለምን እኔን ታጨናነቀኛለህ? እባክህ ከታሰርኩበት ቦታ ፍታኝ እያለች ምን አድርጌ ነው እንደዚህ የምታሰቃየኝ እያለች እንግዲህ መልካም አነጋገር አስመስላ እየተባበለች ትገኛለች። መድብል ደግሞ በፍጹም አንቺን አልሰማሽም ስናን ነው እያለ ተንኮልና ክፋት ያሰቡ ሰዎች ምን ያህል እንደሚያስከፍላቸው ዋጋ እያየንበት ነገር ነው። በዚህ አጋጣሚ ደግሞ እንግዲህ እሷም እባካችሁ ምንድን ነው እያደረጋችሁ ያላችሁት እያለች ነበር። ኤፍራታም እንግዲህ የተባለችውን የተባለችውን ተልኮ ለማሳካት በሄደችበት ሰዓት አይደለም ዝና ልታስተኛ ዝና ቅድሚያ እሷን እንድትበላ እንድትውጥ አስገድዶ አስበልቶ እሷን እዛው አስተኝቷት ነበር። ሄደው ይህንን እንግዲህ ቴክስቱ የደረሳቸው ሞገስና እንዲሁም መድብል ሲሄዱ እሷ ጠረጴዛ ላይ ተኝታ ነበር ያገኛቸው። ሰራልን ሰራልን፣ እንዴት እሷ ቀድማ ትበላለች እያሉ እየተናደዱ እያንዘፋዘፉ ወደ ቤት ይዘዋት ይሄዳሉ። ቤትም ከወሰዷት በኋላ ቅድስት ምንድን ነው እየተፈጠረ ያለው ስትል ትጠይቃቸዋለች። እሷም እኛ ሆቴል ላይ ወርቃን ያገኘናት ስናያ ትተ መምጣት አለብን አለመጎስ እስኪ ውሃ ምጪ፣ ውሃ ግባ ትንቃ ምን እንደሆነች ትንገረን ሲል መሀሌት ከውስጥ ሆና ስለ ኤፍራታ የሚነገረውን እየሰማችም ነበርና፣ ከዛ እንደምንም ውሃ ደፉባትና መነቃቃት ስትጀምር ኤፍራታ ቅድሚያ እሷን እንዳስገደዳትና እንደ በላች የምነበር እና ምንነቷ እንደማታቅ ገለጸችላቸው። ከዛ ተናዶ መድቤል ወደ እሷ ገብቶ ማህሌት፣ ተናገሪ እውነቱን ካልተናገሽ ዛሬ ማስፈጸም ማደርግሽ እያለ ሲላት ማለት ነው። አንቺንም ሆነ ዝናን ግብረ አበሮቹን ሲጣርጊያችሁ ነው። እኔ ብቻ የናል ሞትም እያለ ሲላት፣ ኤፍራታን እኮ ይዛችሁ አትመታችሁ ሰምቻታለሁ። ለምን ኤፍራታን አትጠይቋትም? ኤፍራታን ንገ ጠይቋት እያለች ስትል ስለሷ አይመለከትሽም አላት። ማለት ነው ከዛ ኤፍራታ እንግዲህ ከቤቷ ሂዳ ራሷን ማነቃቃት ስትጀምር ዝና ይደውልላታል። ዝና ደውሎ ሲያናገራትም እሷ ያለችው እንግዲህ ምንድን ነው አንቺ እኔ እኮ በቃ አስጨነቃችሁኝ፣ ምን እንዴት እንዳለችን መሀሌት ላቅ አልቻልኩም በቃ ስትለው፣ አንቺ በመሆኑ ለምን አንተ ለፖሊስ አንጠቁምም? ፖሊስ ልንን ብንናገር እኮ አንቺ ነገርኩሽ ይሄ ፖሊስ የሚለውን ቃላት ሁለተኛ እንድትናገሪ አልፈልግም ይላታል። ምክንያቱም ዝና ለሴቶች እንጂ ወንድ አንድ ወንዳቱን የሚያሳየው ህግንና እንዲሁም እነመድብልን የሚ የሚፈራ ክፍል ነው። ምክንያቱም አሁን እሱ እንደዛ እያለ ሲላት በቃ እሺ ብላ ነበር ቶሎ ብላ ያቋረጠችው። ከዛ በኋላ እንግዲህ ዳጣ ደግሞ እንግዲህ አንቺን ልጠብቅልሽ ነው ለአንቺ ቦድጋርድ ነኝ፣ እያለች ሉላን እንግዲህ እየጠየቃቻት እያዝናናቻት ነው። ለዚህ ነው ይዘሽኝ ወጣች፣ ሁልታ ሲዥኝ ለዝና እያለች። ሉላም በዚህ አጋጣሚ ድንገት ደግሞ ዳጣ ይኸው ዝና መጣ ብላ ስትላት በጣም ተጨንቃና ተፈርታ እንዲህ በዚህ ይቀለዳል ምን ማለት ነው? እንዴት በዚህ ትቀልጃለሽ? እኔ እኮ ዝና በጣም ነው የምፈራው እባክሽ ያለቻት። ከዛ እንግዲህ እንትና ደግሞ ሞገስ ደግሞ ወደ ወንበር ላይ ቁጭ ብለሽ መሀሌ ትዝናኛለሽ አንቺ በጣም ጥሩ ነው፣ እዚህ ከመጣሽ ደህና ነሽ ወይ ነው ብዬ ጠየኩ፣ ሲላት፣ አታይም ዘና ፈታ ቤት ተቀምጫ። አንተ የነሱ ተባባሪ ነህ። አንተ ምን ማለት እሱን አታስታውሽኝ፣ ዝና ነግሬሻለሁ። ዝና ማስታወስ አልችልም፣ አስታውስሃለሁ እንጂ። አንተ በእኔ ላይ ያለውን ግፍ ለልጅ ልጆች የሚተርፍ ግፍ ነው። አታስቢ አላት መጎስ ለመውለድ እኳ አታደልሽም፣ ብትወልጅ ኖሮ ከብሩክ ነበር የምትወልጅው። ምንድ ነው ከኔ የምትፈልጉት? ምንድ ነው ለምን አትለቁኝም? ስትል ትጮህበታለች። አንቺ ብሩክ ያለበትን እስካልተናገርሽ ድረስ አሁንም አትለቀቂም ነው፣ የሞገስም ጥያቄ። የምንፈልገው ነገር እስከምናገኝ ድረስ እዚህ ቤት ወይ ንቅንቅ ሲላት፣ ማንን ነው የምትፈልጉት? ኤፍራታን አምጥታችኋል። ኤቴን አምጥታችኋታል። ለምን እሷ አትነግራችሁም? ስትለው ቆይ እኔ ምን አደረግኳችሁ? ስት አንቺ ማሌት ለአንቺ ባለቤትሽ አልነበረም ብሩክ ዝናን እንድንይዘው ተባበሪ፣ እናኮ ምንጠይቅሽ ሲል ይጠይቃታል። እናንተ ናችሁ ዝናን የምትይዙት? ዝና ቀላ ሰው እንዳይመስላችሁ። እየተመካሽበት ነው አላት። እየተደረብሽበት ነው እናንተ ሴት አግቱ እንጂ ወንድ ማገት አታውቁም። እናንተ እሱ ልታግቱት ይቀርና እኔ እንድታገትኩ እንኳ ቢያውቅ ያላችሁበት ቤት ድረስ መጥቶ ነበረ እኔን የሚያስፈታኝ ስትልት ነኝ ለማንኛውም አላት መጎስ ዝናን እስክንይዘው ወይንቅንን ብሩክ እስኪ ገይ ድረስ አንቺ እዚህ ቤት እዚህ ችው ክፍል ውስጥ መኖርሽን ትቀጥ፣ ያለሽ ዋጋ ትከፍሉበት አላችሁ በማለት ተነፈሰች። የምን ዋጋ አላት? የሽንኩርት ወይንስ የዘይት ዋጋ ነው የምታስክፍ? አንቺ እኮ ግፈኛ ነሽ አላት። አንተ የጓደኛህ ሚስት ጋር እኔ ጋር የተኛህ እኮ ነህ። አንተ እኮ ነው ቪዲዮ የለቀከው አንተ ነህ ግፈኛው። ትሰማኛለህ? መቼም አረሳልህም አለችው። የነበራችሁን ስምምነት የአንቺን ግን ትረሻለሽ አላት። እኔ አንቺን ግፍ አልዘረዝርም፣ እንዳንቺ ግን በእጅሽ ላይ ደም አለ አላት። የምን ምን ዝናን እንድንይዘው ተባበሪን፣ የግዴታሽ ነው ሲል ያስጠነቅቃታል። እሷም በጣም ተናዳ ዝም አለች። ምንም ዝናን ልተናገራች አለች። ምክንያቱም ዝና ሀውልት ይሰራልኛል ብላ የምትመካበስ ነው። ስለዚህ ለፖሊስ ካላመለከትን እንግዲህ ቅድስትም ውሃ ጠማት። ከጠማት ንስጣት ሊሄድላት ወደ ክፍል ስትላት ምሳሌ የእኔ ራሴ ወስድላታለሁ አንቺ እዛ ክፍል ዝር እንዳትይ የነገርኩሽ አታሳዝንሽም? ለምስ አጎቴ ለምንድነው የሚያሰቃያት? ለምንድነው መሀሌት እንደዚህ እንዳለች ለምን አልነገርኝ አጎቴ?

ቅድስትንም አንቺ መሀይም ውጭ ልኝ ክርፍፍ። እኔ በሷ ምክንያት ነው የምሰቃየው ስከቆየሁ ሌናም ሌላም ትጨምሪያለች ስትል ቅድስትም ጥላት ስድብ ያልቅብሻል፣ የሚጠጣ ስጭ ስትላት የሚጠጣ ስድብሽን ጠጭ ስትላት ወታለች። እንግዲህ መሀሌትም በጣም የተሰቃየች ትገኛለች። ዝናም ራሱን ፊት ለፊት ሂዶ ተጋፍጦላቸዋል። ምን ይፈጠራል የሚለውን እንግዲህ በቀጠሮ ተገናኝቷን። ቀጣይ እስከምንገናኝ መልካም ቀን። ዝናም እየመጣሁላችሁ ነው፣ እኔ እንደምትፈሩኝ እርግጠኛ ናችሁ እያለ እየተጎራ ሲሄድ፣ አቶ መድብልም እንግዲህ ስማ አንተ እኔን ገና የሚረጋጋ ነገር ስነግርህ እንደ ላስቲክ ኮሽሽ ነው የምትለው። ስለ ታማ ነገርና ቦርድ ጋር ዲጅ እመጣለሁ ብትል በህይወት ስትፈርድ ነው። ስለዚህ ራስን አረጋግተ ወደ እኔ እንድትመጣ እጋብዛሃለው። ስለ አንተ ማን ስለሆንክ ነው አለው። እንደ ደረስክ ፊቴን እንዳያየህ የምጠይቀን በትክክል መልስ አለው። በግልፍተኝነት የምትወስነው ውሳኔ ዘላለም እንድትጸጸት ይሆናል አለው። አሁንም ነገር ነው የሚጨራው? ሲል ሞገሴ ይጠይቀው አንተ ለኑላ ስትል ኑር፣ እኔ ግን የምኖርለት የለም። ብዙ ነገር ልትሆን ትችላለህ፣ ከኔ ጋር ችግር የለውም ይላል፣ ሆዱ በሆዱ አድርጎ እንጂ ፈርቷል ማለት ነው። ሞገሴ ነገር ግን መሞት የለብህም መጠንቀቅ አለብህ ሲል አስጠነቀቀው። እሱም እኔ ተስፋ የለኝም ችግር የለም ብሞት ብሎ ተናገረው።